በኢትዮጵያ የፖለቲካ ለውጥ ከተፈጠረ በኋላ በተለያየ የአስተዳደር ደረጃ ላይ የሚገኙ መዋቅሮች በአዲስ መልክ ተመስርተዋል። ከወረዳዎች እስከ ክልል አዳዲስ መዋቅሮችም ተፈጥረዋል። ከመመስረታቸው ባለፈ የሚመጥኗቸው መሠረተ ልማቶች እየተገነቡላቸው ይገኛል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ካፋ ዞን ስር የሚገኘው ጎባ ወረዳ የተመሠረተው በዚሁ ሀገር አቀፍ ለውጥ መነሻ ነው። ወረዳው ለተለያዩ የግብርና ስራዎች ምቹ ስነ ምህዳርና የስራ ባህል እንዲሁም የሰው ኃይል ያለበት ወረዳ ነው። ጤና ይስጥልን ክቡራን ተመልካቾች እንደምን ሰንብታችኋል? በካፋ ዞን ጎባ ወረዳ የተለያዩ የልማት ፕሮጀክቶች ተገንብተው ተመርቀዋል። በምረቃ መርሃ ግብሩ ላይ የነበሩ ክንውኖችን የሚመለከት መሰናዶ ይዘን ቀርበናል። አብራችሁን ቆዩ። በወረዳው የተገነቡ የተለያዩ ፕሮጀክቶች የተመረቁ ሲሆን በግንባታ ሂደት የሚገኙት ላይ የመስክ ምልከታና አዲስ ለሚገነባው የወረዳው አስተዳደር ህንፃ ግንባታ የገቢ ማሰባሰቢያ መርሃ ግብር እየተከናወነ ነው። በእነኚህ ፕሮጀክቶች ላይም በዞንና በወረዳ የመንግስት የሥራ ኃላፊዎች ምልከታ ተደርጓል። በምረቃ መርሃ ግብሩ ላይ ወረዳው ለተለያዩ የልማት ስራዎች ምቹና ከፍተኛ የሰው ኃይል ያለው ወረዳ መሆኑ የተገለጸ ሲሆን የተለያዩ የልማት ስራዎችም ህዝብን በማሳተፍ እንደሚሰሩ ተመላክቷል። የተገነቡት ፕሮጀክቶች በተለያየ መንገድ የህዝብን ተጠቃሚነት እንደሚያረጋግጡ የተመላከተ ሲሆን በህዝብ ተሳትፎ የሚገነቡ ፕሮጀክቶች አቅምን አሟጦ መጠቀም ከተቻለ የበለጠ ለመስራት የሚያስችል እሳቤ መፍጠራቸው ተብራርቷል። የወረዳችን አየር ንብረት ለሁሉም ሰብን አይነቶች፣ ለቡና እና ቅመማ ቅመሞች፣ ለፍራፍሬዎች፣ ለእንስሳት እርባታ ለማሞከትና ለማደለብ ምቹና ተስማሚ ከመሆኑ ባሻገር ታታሪና ንቁ ሰርቶ በማደርና በመለወጥ መሪ የሚያምኑ ህዝቦችና አልሚ የወጣት ኃይል ያለባት ብልጽግናን ለማረጋገጥ ብዙ ምቹ ሁኔታዎች ያሉባት ወረዳ ነች። ሰፊ በሆነ የእንስሳት ሀብት የታደለ ወረዳ ቢሆንም የእንስሳት ሀብት ስራን ማዘመን እና ከዘርፉ በቂ የሆነ ምርት ማግኘት ሳይቻል የቆየ ሲሆን ዘመናዊ የእንስሳት መሮ ማምረቻና በአምባሻ ማዕከል በአርብቶ አደር እና ቆላማ አካባቢዎች ኑሮ ማሻሻያ ምዕራፍ ሁለት ኤል ኤል አሪ ፒ በሚባል ፕሮጀክት ተገንብቶ ለምረቃ ከበቁ ፕሮጀክቶች አንዱ ነው። ከወረዳችን የሚወጡ የቁም እንስሳቶችን ለማዕከላዊ ገበያ ለማገናኘት እና ገቢን አሟጦ በመሰብሰብ የህዝባችንን የመሰረተ ልማት ጥያቄ ደረጃ በደረጃ ለመመለስ የግብይት ማዕከል ከፍተኛ ፋይዳ ያለው በመሆኑ በምግብ ስርዓት ማጠናከሪያ ፕሮግራም ኤፍ ኤስ አር ፒ ከዘጠኝ ሚሊዮን በላይ ወጪ ተገንብቶ ዛሬ ለምረቃ ከበቁ ፕሮጀክቶች አንዱ ነው። እንደ ወረዳ ከተዋቀርን ወይም ከተደራጀን ከሰባት ዓመታት በላይ ያስቆጠረ ቢሆንም ሁሉም መስሪያ ቤቶች በክራይ ቤት መኖራቸው እና መኖራቸውና የዞንና የክልል ከፍተኛ አመራሮችን የተለያዩ ስብሰባዎችን ጋብዘን ያሳተፍንባቸው መድረኮችን በግለሰብ በረንዳና በክራይ ቤት በማካሄድ የህልውና እና የሞራል ጥያቄን ሲፈጥር የቆየ በመሆኑ ህዝባችንን በማስተባበር እና ኮሚቴ በማዋቀር ይህን የመሰለ የሚታየውን አዳራሽ በሁለት ነጥብ ሶስት ሚሊየን ብር ብቻ በስምንት ወራት ውስጥ ገንብተን ለማጠናቀቅ የቻልን ሲሆን ቀጣይ ለመጀመር ላቀድነው ለአስተዳደር ጽህፈት ቤት ህንፃ ግንባታ መነሳሳትን የፈጠረ ትልቅ ተግባር መሆኑን በድፍረት መናገር ይቻላል። ወረዳው ከተመሰረተበት ጊዜ ጀምሮ እየተከናወኑ ያሉ ስራዎች ለውጥ የታየባቸው እንደሆነ ነው የተገለጸው። የጎባ ወረዳ በለውጡ የተገኘ ወረዳ ነው። ከዛ በፊት የነበሩ የመልካም አስተዳደር ችግሮችን መነሻ በማድረግ የቀረበውን ጥያቄ ሳያወላውል የለውጡ መንግስት ወረዳ ሊሆን የሚችልበት ሁኔታ እንዲኖር ፍቃድ ሰጥቷል። ይህ ትልቅ መነሻ ሆነው ያኔ በወቅቱ የተዋቀረው የወረዳ አመራር እንደተባለው ምንም በማይመቹ ቦታዎች ላይ ሆኖ የህዝብን ጥያቄ እየመለሰ የቆየበት ሁኔታ ነው ያለው። አሁን ደግሞ ደረጃ በደረጃ መሟላት የሚገባቸው ነገሮች ተሟልተው ለህብረተሰቡ አገልግሎት መስጠት የሚያስችሉ ተቋማትን የመገንባት የማሟላት፣ ሌሎች ከነባሩ ወረዳዎች ጋር እኩል ለመሆን የሚደረገው ጥረት እጅግ በጣም አበረታች ነው። ለዚህ እንግዲህ ደክሞ ይህን ሁሉ ለፍቶ ባልተመቻቸ ሁኔታ ቀጣይ ምቹ የሚሆን መሰረት የመጣል ኃላፊነት በወቅቱ ከነበሩ አመራሮች ጀምሮ እስካሁን ያሉ ኃላፊነት የወሰዱበት ሁኔታ ነው። ባለፉት ዓመታት ያስጀመርናቸው ፕሮጀክቶች ያሉበት ደረጃን በተመለከተ የፍርድ ቤት ግንባታ ቅድም የጎበኘ ነው። የቀለም የሴራሚክ እና የመስታወት ገጠማ ብቻ የቀረ ሲሆን ፕሮጀክቱ አሁን በደረሰበት 85 ፐርሰንት አካባቢ የደረሰ ሲሆን፣ ሁለተኛ የፋይናንስ ጽሕፈት ቤት ግንባታ እንደዚሁ 90% የውጭ የውጭና የውስጥ ሊስን ብቻ የቀረ በሶስተኛ ደረጃ ዘመናዊ የእንስሳት ክሊኒክ አጋጣሚ ሆኖ ፕሮጀክቱን የሚገነቡ ተቋራጭ እዚህ ስላሉ እርስ እሳቸውንም ሊማመስገን ወዳለው እሱም ከ95% በላይ የደረሰ ፕሮጀክቶች በቀጣይ ጥቂት ወራት አጠናቀን በማስመረቅና ሪባን በመቁረጥ 218። በሚጨበጥ ብርሃን ውስጥ መሆናችንን የምናረጋግጥበትና ዓመቱን የከፍታ ዓመት አድርገን የምንሰራበት መሆኑን እናረጋግጣለን። በሌላ በኩል ወረዳው ከተመሰረተ ወዲህ የመንግስት ተቋማት የራሳቸው መስሪያ ቤት ባለመኖሩ በሚፈለገው ልክ አገልግሎትን ተደራሽ ማድረግ ሳይቻል የቆየ ሲሆን ይህን ለማሻሻል የሚያስችል የአስተዳደር ህንፃ ለመገንባት የተግባር እንቅስቃሴዎች እየተደረጉ ነው። የአስተዳደር ጽህፈት ቤት ግንባታን በተመለከተ 8 ሚሊዮን 1570 ብር ተሰብስቦ በዚህ አካውንት የተቀመጠ ሲሆን ከተለያዩ የህብረተሰብ ክፍል 50 ሚሊዮን ለመሰብሰብ ግብ ተጥሎ ደረሰኝ ታትሞ ገቢ እየተሰበሰበ መሆኑና ዲዛይኑ ተሰርቶ ዶክመንትም የተጠናቀቀ በመሆኑ በቀጣይ ሳምንት ጨረታ አልቆ ጂፕላስ ስሪ የአስተዳደር ጽህፈት ቤት ህንጻ ግንባታን የምናስጀምር ይሆናል። በወረዳው የሚገኙትን ምቹ ሁኔታዎች በመጠቀም ለመስራት የሚያስችሉ እድሎች መኖራቸውም ተብራርቷል። አንድ ጊዜ ሁለት ሶስት አራት ማስመረቅ ብልጽግና እስካሁን የነበሩ ችግሮችን ለመቅረፍ በአጭር ጊዜ ውስጥ እየወሰደ ካለው እርምጃ አንዱ ነው። ወረዳውም ያው የለውጥ ወረዳ በመሆኑ በፍጥነት እያደጉና ለውጥ እያስመዘገቡ ካሉ ወረዳዎች አንዱ ነው። በዚህ መሰረት በተለይ የግንባታዎቹ ፍላጎትና አሁን የተቋቋሙበት ዓላማን ስናይ የወረዳውን ፖቴንሻል መሰረት ባረገ መልኩ የሄደ ነው። አንደኛ ወረዳው ከፍተኛ የሆነ የሰብል አቅም አለው፣ በርካታ መሬት አለው፣ ከፍተኛ የሆነ የእንስሳት እርባታ ፖቴንሻል አለው። ማዕድናትም እንደዚሁ ተባለ አለ ስለዚህ ያንን ማዕከል አድርገን ይሄ ያለን ፖቴንሻል፣ ያለን አቅም ለወረዳው ህዝብ እንዴት አድርገው አገልግሎት መስጠት እንደሚችል ድጋፍ የሚሰጡ ነገሮች ናቸው እየተገነቡት ማለት ነው። በስምንት ወር አንድ ፕሮጀክት መጨረስ በራቱ ትልቅ ነገር የሚፈለገውም ያ። ሁለተኛ በሁለት ሚሊዮን ብር አንድ አዳራሽ መስራት ማለት ተአምር ነው። ስለዚህ እንዳሉት ለሌሎች ለዞንም፣ ለክልልም፣ ለሌሎች ወረዳዎችም ተሞክሮ መሆን የሚችል ነው። ስለዚህ ይሄ የህብረተሰቡም፣ የአጠቃላይ የሁሉም ትብብር ነው። በተለይ በአጭር ጊዜ የጨረሱ ኮንትራክተር እዚህ አካባቢ ካሉ ሁሉም ኮንትራክተሮች ጥሩ ናቸው። እነሱንም ከልብ ላመሰግን እንፈልጋለሁ ማለት ነው። በተለይም ወረዳው የሚታወቅበትን የእንስሳት እርባታ ዘርፍ ስኬታማ ለማድረግ የሚያስችል ስራ እየተሰራ መሆኑ ተገልጿል። ለምሳሌ የእንስሳት ጤና ክሊኒክን አስመልክተው እጅግ በጣም አስፈላጊ ነው። የእንስሳትን ጤና ጠብቀን ምርት እና ምርታ ማነታቸውን ማሳደግ የሚችልበት በእነሱ ላይ ድረስ የሚችለውን ችግር መቅረፍ የሚችልበት ሁኔታ ትልቁ የጎባን ጥያቄ ስለነበረ ይህ ያልቆ አገልግሎት መስጠት ከቻለ የብዙዎች ጥያቄ ሊመለስ የሚችልበት ሁኔታ ይኖራል። በተለይ የእንስሳት እርባታው ከባህላዊ ከተለመደው ወደ ዘመናዊ መሸጋገር የሚችልበት ሁኔታ መኖር መቻል አለበት። ያን ለማድረግ ደግሞ አንዱ ይህ መኖ ማልማትና መኖን አቀነባብረው በአጭር ቦታ ላይ በትንሽ ቦታ ላይ የተሻለ ውጤት በአጭር ጊዜ ውስጥ ማምጣት የሚችሉ እርባታም ሆነ ድለባን ማካሄድ የሚቻልበት ሁኔታ እንዲኖር ማድረግ ነው። ለዚህም የተጀመረው ነገር አልቆ ተመርቋል። እንስሳት በጥሩ ግብይት ስርዓት ውስጥ ገብቶ ማለት የሚችሉበት ሁኔታ ካለ እንስሳውን የሚሸጠው አካልም የሚገዛው አካልም በጤናማና ፀጥታው በተጠበቀ ቦታ ላይ ግብይት ስርዓቱ ሊከናወን የሚችልበት ሁኔታ ይኖራል። አንድ ሁለተኛ ከዛ ለመንግስት መግባት ያለበትም ገቢ በአግባቡ ተሰብስቦ መልሶ የህዝብን ጥያቄ መመለስ የሚችልበት ሁኔታ ይኖራል ማለት ነው። ስለዚህ የግብይት ሥርዓት ማዕከሉ መገንባቱ እጅግ በጣም ጠቃሚ ነው። በግንባታ ሂደት ላይ የሚገኙትንም ለማጠናቀቅ እንደሚሠራ የተገለጸ ሲሆን በተለያየ መንገድ የገቢ አሰባሰብ ሥራ እየተሠራ መሆኑና ሁሉንም ሥራዎች በትብብርና በሙሉ አቅም ለማከናወን መትጋት እንደሚያስፈልግ መልእክት ተላልፏል። የካፋ ዞን አስተዳደር በወረዳው የሚከናወኑ የልማት ሥራዎችን እንደሚደግፍም አስታውቋል። ቀጣይ ጥያቄዎች አሉ ማለት ነው። ቀጥሎ ያለው ጥያቄ ላይ መዘጋጀት ያስፈልግ። እስካሁን ያለውን አመስግነናል። ቀጣይ ሚጎል ነገር አለ። ጎባ ላይ ምናልባት የመጀመሪያ የሚሆን ጂ ፕላስ ፍሪ ህንፃ እንገነባለን። በዛ ህንፃ ውስጥ እኛም ዘና ብለን እንቀመጣለን። የሚመጡ እንግዶቻችንን በአግባቡ ችግራቸውን ቆመን ተቀብለን እንዲቀመጡ አድርገን እነሱም ዘና ብለው መልስ ሊሰጡ የሚችሉበት ሁኔታ ለማመቻቸት ዲዛይን አወጥተናለሁ። እንደተባለው ባለፈው ዓመት መተን የመስረት ድንጋይ ተጥሏል። ያን የመስረት ድንጋይ ስለተጣለ ያ ወዲያውኑ ይጀመራል ይጀምራል በሚል እኛ አንድ ሚሊዮን ብሮ ሰጥተን ነበረ። አልተጀመረም። አሁን እንደገና ጋብዘዋል በዚህ ዓመት እንጀምራለን ብለው፣ ስለዚህ ሁላችን የድርሻችንን ብለን ምናልባት በአንድ ዓመት 50 ፐርሰንት ሰራለን ብለዋል። ከዛ በላይ ከተቻለ ሁሉም ከተረባረበ ሊቃው የሚቀርብ ከሆነ ኮንትራክተር ሁ ደግሞ ጥሮ ኮንትራክተር ነው ፈጣን የሚሆን ከሆነ ሊጨርሱ የሚችሉበት ሁኔታ አለ ማለት በስምንት ወር የመጨረስ ልምድ ያለው ወረዳ ከዚህ በኋላ ሁለት ዓመት ሶስት ዓመት ይፈጃል ብለን ስለማንገምት፣ አሁን የተጀመረውን ነት እ በደንብ አጠናክረው መቀጠል የሚያስፈልግ ነው የሚሆነው ስለዚህ ዛሬ ያው ያለቀውን ስናስመርቅ አዲስ ለሚገነባው ምን ማድረግ መቻል አለብን የሚል ነገር ነው ያለውና እሱንም በይፋ የምንከፍትበት ሁኔታ ነው የሚኖረው። እንግዲህ እንደ ዞን ባለፈው አንድ ሚሊዮን ብር ሰጠናል። በጣም በርካታ ወረዳዎች እጃችን ያሉ በጣም ብዙ ችግሮች፣ ጉለቶች አሉ። ስለዚህ ከዛ ተነስተው ብዙ ብናደረግ ደስ ስለን ነበር። ወደፊት እያየን ማድረግ የሚችልበት ሁኔታ ይኖራል። ለጊዜው አምና የሰጠነውን አንድ ሚሊዮን አስተላልፈናል በዚህ ዓመት ሌላ አንድ ሚሊዮን ብር ለመስጠት ቃል ይገባል። የጎባ ወረዳ ነዋሪዎች በሰጡት አስተያየት ፕሮጀክቶቹ በመጠናቀቃቸው መደሰታቸውን ገልጸው በኑሯቸው ላይ መሻሻል የሚያመጡና ውጤታማ የሚያደርጓቸው እንደሆነ ተናግረዋል። አደራሻትን በየሜዳ በየእንጨት ስሪ ስንቸገር መሰብሰቢያ ቦታ አይተን ስንጭ ሰቃይ ነበርን። አሁን በዚህ በወረዳ አመራሮች ግፊት፣ በዛ የዞን አመራሮች ድጋፍ ይሄ የተሰራ ስራ በለኛ በጣም ያስፈላጊና ለወደፊትም ለእድገታችን የሚጠቅም መሆኑን ነው እና ምን የሚያስበው ከዛ አሁን የእንስሳት ግብይት ቦታ መኖሩ፣ የእንስሳት ሕክምና ቦታ መኖሩ ከዚህም በፊት የእንስሳት ሕክምና ቦታ በማጣት በየቦደ ቦታው በተማሪው እና ባልተሰማሩ ሰዎች ጋር የታገልን ከብቶቻችን በጋቢ ባለሙያ ባለማግኘታችን ስንሰቃይ ነበርን። አሁን በዚህ ቀን ጀምሮ በህ ወረዳ ከተሰራ ገባ ቀን ጀምሮ ትንሽ እንስሳት ከታመመ በረ ከታመመ በግ ከታመመ ፍየል አደለም ዶሮ ራሱ ከታመመ ወዲያሁኑ ወደዛ ወስደን ለራሳችን አሳክመን ብዙ ወጪ ሳናወጣ ብዙ ችግር ላይ ሳንወር ከብታችን ንብረታችን ሳይበደል ብዙ ጥቅም ላይ መኖራችን ነው። በራሴ የሚያስበው ይሄ የህዝብ መሰብሰቢያ አዳራሽ ነው። ቀደም ሲል እንግዲህ ወረዳውም አዲስ ነው። ወረዳው እንደገባ እንግዲህ አዳራሽ በማጣት በየኪራይ ቤት እንግዲህ ተቸግሮ ስብሰባም ሲያካሄዱ ነበረ። ይህንን ትልቅ ግንባታ አዳራሽ ይኸው አሰርቶ ዛሬ አገልግሎት ላይ መስጠት ጀምሯል። ከአዳራሽ ጋር ተያይዞ አንድ ተቋም እዛ ተገንብቷል። የከብቶች ሕክምና ቦታ ከፍተኛ በጣም ደስ የሚል ሕክምና ቦታ እንስሳቶቹ ተገንብቶ ተዘጋጅቶ አሁን ከዚህ ጋር አብሮ ተመርቀዋል። ያ አገልግሎት መስጠት ከተጀመረበት ጀምሮ እንግዲህ በአካባቢው ተጠቃሚ ህዝብ በግም ሆነ በረላም የተለያዩትን እንስሳቶች አሳክሞ በቃ በጥሩ ሁኔታ ነው እየጠቀመ ያለ በአጠቃላይ በወረዳው ከጊዜ ወደ ጊዜ ለውጥ እየታየና ውጤታማ ተግባራት እየተከናወኑ መሆኑን ያብራሩት። ብዙ ስቃይ ላይ ነበር የነበር ነው። አሁን ወረዳ ከገባ ቀን ጀምረን ያለንን ችግር ሄደን መስሪያ ቤት ደርሰን ተመካክረን ያለውን ነገር መክረው ድጋፍ የሚሰጠው የሚሰጠውን የማደርገው ብዙ ነገር ተጠቅመን አሁን ያለውን ችግር በአቅራቢያው ተጠቅመን ብዙ እድገት ላይ ነው አለን። ወረዳ እንድትሆን በጠየቅነው መሰረት ለውጥ መንግስት እቺን ወረዳ ፈቅዶ እቺ ወረዳ ከቆመች ወዲህ ብዙ አገልግሎት ነው ያገኘ ነው። ከዚህ ቀደም ስል ከዚህ ከደ እስከ ደቻ ለግብር ለመክፈት ልም ሆነ ሌላ ሌላ ችግር ለክስም ሆነ በምንመላለስበት ጊዜ ብዙ ወጪ ላይ ደርሰን ማስረጅ ተብሎ አንድ ግለሰብ አራት አምስት ሰው ይዞ ሄዳል። እነዛ ሰዎችን ወስዶ እዛ ማሳደር ማስመገብ ብዙ ችግር ላይ ደርሶ ነበረ። አሁን ወረዳ ከተቋቀመ ወዲህ ችግር ካለ ቀጥታ አስተዳደር ጽህፈት ቤት ደርሰን በአስርና አምስት ደቂቃ ውስጥ ችግራችን ተናግረን ተፈቶ ወደ ቤታችን እንመለሳለን። ወረዳው ከተመሰረተበት ጊዜ ጀምሮ እየተከናወኑ ያሉ ፕሮጀክቶች የአካባቢውን ነባራዊ ሁኔታ ከግምት ያስገቡ መሆናቸው የተገለጸ ሲሆን በተለይም የእንስሳት እርባታ ዘርፍን ውጤታማ ሊያደርጉ የሚችሉ ስራዎች ላይ ትኩረት ተደርጓል። ወረዳችን እንግዲህ የአርብቶ አደር ወረዳ ነው። አርብቶ አደር ወረዳ ከመሆኑ ጋር ተያይዘው የእርባታውን መስክ ማዘመንና በቴክኖሎጂ ማስደገፍ ወሳኝ በመሆኑ ነው። ዛሬ ላይ የግብይት ማዕከሉም ሆነ የመኖ ማባዣና ማምረቻ ማዕከሉን ገንብተን ያስመረቅ ነው። ከዚህ ጋር ተያይዞ የመኖ ማባዣ ማዕከሉ ፋይዳው የጎላ ነው። እንስሳት እርባታውን ማዘመን አስፈላጊ የሚሆን ከሆነ ሶስት ዋና ዋና መሰረታዊ ነገሮች አሉ። የመጀመሪያው ጤና ነው። ቀጥሎ ዝርያ ማሻሻል ነው። ሶስተኛ ደረጃ ላይ የአመጋገብ ስርዓት ማስተካከል ነው። ስለዚህ የአመጋገብ ስርዓት ሳታስተካክል ዝርያ ማሻሻሉም ጤና ማስጠበቁ ነው አስቸጋሪ ነው የሚሆነው። ከዛ ጋር ተያይዞ የመኖ ማባዣ ማዕከሉ እብን ድርቅ ቢከሰት እንኳን በዘላቂነት መቋቋም የሚያስችልበትን እና አግም መፍጠር የሚቻልበት ሁኔታ ነው ያለው እና ፋይዳው እጅግ በጣም የጎላ ነው። አመጋገቡ የተስተካከለ እንስሳት ምርትና ምርታማነትን ለማረጋገጥ ሚናው ከፍተኛ ስለሆነ ፋይዳው እጅግ በጣም የጎላ ነው የሚል ነገር አለ። የእንስሳት ሀብቱን ለማዘመንና ከእንስሳት ሀብቱ ሊገኝ የሚችለውን ምርትና ምርታማነት ለማረጋገጥ የእንስሳት መኖ ማባዣ ማዕከል ተገንብቷል። እሱም ለምረቃ የበቃበት ሁኔታ ነው ያለው። ሌላኛው እንስሳት ሀብቱን ካመረትን በኋላ ምርትና ምርታማነትን ካረጋገጥን፣ ገበያ ትስስሩ ግድ ነው የሚሆነው ከዛ ጋር ተያይዞ የግብይት ማዕከል በኤፍ ኤስ አር ፒ በሚባል ፕሮጀክት ከዘጠኝ ሚሊዮን በላይ ወጪ ተገንብቶ ዛሬ የተመረቀበት ሁኔታ ነው ያለው። ከዛ ጋ ተያይዞ ኤፍ ኤስ አር ፒ ፕሮጀክት የተለያዩ ዘርፈ ብዙ ግብርና ስራዎችን እየደገፈ ነው የሚገኘው። ከዛ ጋ ተያይዞ በዚህ ወረዳ ቴክኖሎጂን ማላመድና ማሻገር አስፈላጊ ከመሆኑ ጋር ተያይዘው የበርሚ ኮምፖስት ማምረቻና ማስተማሪያ ማዕከል ተገንብቶ እሱም ለምረቃ የበቃበት ሁኔታ ነው ያለው። ከዛ ጋ ተያይዘው የመኖ ባባዣና ማምረቻ ማዕከል በአርብቶ አደርና ቆላማ አካባቢ ጉዳዮች ኑሮ ማሻሻያ ፕሮግራም ምዕራፍ ሁለት ለላርፒቱ በሚባለው ተመርቆ ዛሬ ለአገልግሎት ክፍት የሆነበት ሁኔታ ነው ያለው። ከዚህ ቀደም የተጀመሩትን ለማጠናቀቅ የሚደረጉ ጥረቶች ተጠናክረው እንደሚቀጥሉና የአገልግሎት አሰጣጥ ስርዓትን ለማሻሻል እንደሚሰራ የተገለጸ ሲሆን በእነኚህ ስራዎች ሁሉ ድጋፍ የሚያደርጉ አካላትም ተመስግነዋል። በአጠቃላይ ከዚህ ቀደም የጀመርናቸው ብዙ ፕሮጀክቶች አሉ። እነዚያን ፕሮጀክቶች ደግሞ ማጠናቀቅ መቻል አለብን ብለን በመንግስት የተጀመሩትን በመንግስት እናስቀጥላለን፣ በህብረተሰብ ተሳትፎ የተጀመሩትን ደግሞ በህብረተሰብ ተሳትፎ እናስቀጥላለን የሚል ሂሳብ ይዘን ነው እየሰራን የምንገኘው። ከዚህ ጋር ተያይዘው በመንግስት የተጀመሩ ሁለት ፕሮጀክቶች አሉን። አንዱ የፍርድ ቤት ግንባታ ነው። ደረጃውን የጠበቀ ፍርድ ቤት እየተገነባ ነው ያለው፣ እሱም ወደ 90% አካባቢ እየተቃረበ ነው። ሁለተኛ ፕሮጀክት ፋይናንስ ህፈት ቤት ግንባታ ነው። የፋይናንስ ህፈት ቤት ግንባታ ከተጀመረ የቆየ ነው። እሱም የውስጥና የውጭ ልስን ስራዎች ብቻ ናቸው የሚቀሩ። ዙሪያ አጥርና የውስጥ የውጭ ልስን ስራ ብቻ ነው የቀረው። እሱ ኦልሬዲ ወደ 85% አካባቢ እየተቃረበ ነው። ከዛ ውጪ ሌላኛው በአጋር ድርጅቶች ወይም በፕሮጀክቶች እየተሰሩ ያሉ ስራዎች አሉ በአርብቶ አደርና ቆላማ አካባቢ ጉዳዮች ኑሮ ማሻሻያ ስር የሚሰራ ድራይቭ አንድ ብሪፎንስ የሚባል ፕሮጀክት አለ። ለእንስሳት መኖን ጤንነቱን ለማስጠበቅ ደግሞ ክሊኒክ ወሳኝ በመሆኑ ደረጃውን የጠበቀ ሰከንድ ጄኔሬሽን የሚባል የእንስሳት ጤና ክሊኒክ እየተገነባ ነው ያለው። ተገንብቶ እሱ ወደ 95 አካባቢ የተቃረበበት ሁኔታ አለ። በቀጣይ አንድ ወር ውስጥ እንደሚጠናቀቅ ከኮንትራክተሩ ጋር እየተናበብን ያለንበት ሁኔታ አለ። ወረዳ ሆነን ከተደራጀንበት ቀን ጀምሮ አብዛኞቹ ሴክተር መስሪያ ቤቶች በክራይ ቤት ነው የሚገኙት። እነዛን ከክራይ ቤት የማውጣትና ኢቭን አስተዳደር ጽህፈት ቤት ጭምር ያለው ደረጃውን የጠበቀ ቤት አይደለም። አስተዳደር ህንፃ ግንባታ ጂ ፕላስ ሪ ወይም ሶስተኛ ደረጃ ፎቅ እንገነባለን ብለን ከዚህ ቀደም በዞናችን ከፍተኛ አመራሮች መስረት ድንጋይ አስቀምጠን የገቢ ማሰባሰቢያ ስራውን በአመት ሙሉ ስንሰራ ነው የቆየ ነው። ከዚህ ጋር ተያይዘው ከመንግስት ሰራተኛዎችና ከፐብሊክ ሰርቫንት ወደ አራት ነጥብ አምስት ሚሊዮን ብር ተሰብስቦ በዚህ አካውንት የተቀመጠበት ሁኔታ አለ። በ2017 በጀት ዓመት የዞናችን መንግስት ደግሞ አንድ ሚሊዮን ብር በድጋፍ የሰጠበት ሁኔታ አለ። ከተለያዩ ቀበሌዎችና ከተለያዩ ማህበረሰብ ክፍል ወደ 2 ሚሊዮን 600 ሺህ ብር አካባቢ ተሰብስቦ በአጠቃላይ ወደ 85 ሚሊዮን ብር በዝግ አካውንት ላይ የተቀመጠ ነው ያለው። ይሄ ዛሬ ላይ ደግሞ የዞን መንግስት በተጨማሪ አንድ ሚሊዮን ብር በድጋፍ ሰጥቷል። አሁን በተለቶኑ ደግሞ ከፍተኛ የሆነ ገንዘብ እየተሰበሰበ ነው ያለው። ይህ እነዚህን ጨምረን በዘንድሮ አመት ይሄን ህንፃ 50 ፐርሰንት አጋጋለን ብለን ነው እየሰራን ያለ ነው። ከትሬዠሪ ጥገኛ ከመሆን ወጥተን በህብረተሰብ ተሳትፎ ብቻ በአንድና በሁለት አመት ውስጥ ይሄን ህንጻ አጠናቀን ለአገልግሎት ክፍት የምናደርግበትን አቋም ይዘን ነው እየሰራን ያለ ነው። የዞናችን ዋና አስተዳዳሪና ፓርቲ ጽህፈት ቤት ያልተቋረጠ ድጋፍና ክትትል ሲያደርጉ ነበር። እነዚህም ፕሮጀክቶች ፈጥነን በአጭር ጊዜ ውስጥ እንድናጠናቅቅ ስላልተለየን ድጋፍና ክትትላቸው እጅግ አድርገን ለማመስገን ፈልጋለሁ። ከዛ ውጭ የተለያዩ ጎረቤት ወረዳዎቻችን ሁሉም በካፋ ዞን ውስጥ ያሉ የወረዳ መዋቅሮች ዛሬ ላይ ለህንፃ ግንባታ እጃቸውን ዘርግተዋል። እጅግ አርጌ አመሰግናለሁ። የአካባቢዎችን ነባራዊ ሁኔታ ከግምት በማስገባት የሚከናወኑ ተግባራት ውጤታማ የመሆናቸው ጉዳይ በአዎንታ የሚታይ ነው። በካፋ ዞን ጎባ ወረዳ ምቹ ሁኔታዎችን በመጠቀም ለህዝብ ኑሮ መሻሻልና ለሀገር ኢኮኖሚ አበርክቶ ያላቸው ስራዎች እንዲቀጥሉ በመጠቆም ዝግጅታችንን በዚሁ ቋጨን።